እየሰራ የምትገኘው እና እሱን አይተን ከፕሬዚዳንት ጽህፈት ቤት ቢሮ ጋር የተነጋገር ነው። ከቤተክርስቲያናችን ማለት ነው። ከእነሱ ጋር በመነጋገር አላማውን በማየት ያው ይህንን ፕሮግራም ከአንተ ጋር ለማሳለፍ ወደድን። ይህንን ፕሮግራም በነገራችን ላይ ፕሮፌት አያውቀውም፣ ሰርፕራይዝ ነው የምናደርገው። መሄድ እንችላለን አሁን ያው ስላልነገርኩት ይህንን ስላላሳወቅ ነው። በዛ ነው እንግዳ እንዳለው ቼክ ላድርግ ብዬ ነው። ሰላም ነው። አረፍ በሉ። በድጋሚ እንኳን ደህና መጣችሁ። አረፍ በሉ። በጣም ነው የሚያምሩ

አለን አለን። በጣም ነው የሚወዱ አዶና ይባላል ዲቻ ቮይስ ናቸው እነሱ። ለእነሱ እሱ ነው የቲክቶክ ቻናል ከፍቶላቸው አንድ ቪዲዮ አሹ፣ አሳይቶች ነበር። እና ያው ሳናስፈቅድ ነው አንተን እንግዳ እንዳለ ብቻ ነው የነገርን እና አሹ ባሳየን ቪዲዮ መሰረት በጣም ነው የወደድኩት ቪዲዮን አይቼ፣ እና ምክንያቱም ሁለቱም ልጆች እጅግ በጣም አንተን ይወደዋል እና እሱ ነው ከመንገድ ላይ ከሚሰሩበት አንስቷቸው መልካም የሆነ ስራ እየሰራ የሚገኘው አዶናይ። መልካሙን አላማና ሀሳቡን አይተን አንተን ለማገናኘት እና ሰርፕራይዝ ለማድረግ ያሰብነው። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። በተለይ በዚህ አይነት ስራዎች ላይ የተሰማሩ ሰዎችን መደገፍ፣ ማገዝ የእኔም አንዱ የአገልግሎት ክፍል ስለሆነ የታመሙትን ማሳከም፣ የተራቡትን ማብላት፣ አካላዊ መንፈሳዊ ጉዳት ውስጥ ያሉ ሰዎችን ሳፖርት ማድረግ ቀና ማድረግ መደገፍ፣ ማገዝ በፈጣሪም በሰዎችም ዘንድ ዋጋ የሚያስገኝ ስለሆነ ለእነዚህ ልጆች ደግሞ መነሻ ሆናልና እግዚአብሔር ባርክ። አሜን። ብቻን ሁለት ሰው ሶስት ሰው ማንሳት ቀላል አይደለም። ኢትዮጵያውያን ተባብሮ አንተ ሶስት ሰው፣ እኔ ሶስት ሰው፣ ሌላ ሰው ደግሞ ሶስት ሰው በጣም ብዙ ሰዎችን ማንሳት ይቻላል፣ እና እንደ ቀላል ነገር አላየውም። የት ነው የምትኖረው? እዚህ አሁን ሀያ ሁለትን ያለ ነው፣ ከኔ ጋር ናቸው። ሆቴል የምቆይበት አለ፣ እዛ ነው ያሉት ዲቻ ቦይስ። ከላይ የወረደው ጌታ ኢየሱስ ክርስቶስ ብቻ ነው፣ ሰው ሁሉ ከታች ነው የተነሳው። ከታች ተነስተ ትልቅ ስትሆን ታሪክ አለ። ብዙ አይነት የህይወት ቻለንጆችን አልፍ ወደ ትውልድ ስትወጣ መንፈሳዊ ታሪክም አይጠፋም። አካላዊ ህይወት ላይ የፈጠርከው ተጽዕኖ ማይጠፋም እና ጥሩ ነው። እነሱም ከዚህ አይነት ቦታ ዝቅተኛ ስፍራ ሰው ደስተኛ ነኝ ያሉት ግን፣ አሁን እነሱ ወደ የራሳቸው ቢዝነስ በቃ ራሳቸው እንዲችሉ ቤት መከራየት እፈልጋለሁ ለነሱ። አሁን ገንዘብ ቢኖርህ አንድ ቀን ቤት ገንብታ አትጨርስም። ጊዜ ይፈልጋል። ፈጣሪ ራሱ በስድስት ቀን ነው የጨረሰው። አቅም አቶ ሳይሆን ነገሮቹን ስቴፕ ባይ ስቴፕ ሰርቶ ውበት እንዲኖረው ፈልጎ ነው እንጂ እግዚአብሔር አንድ ጊዜ አለምን ቡም አድርጎ መዘርጋት አይችልም፣ ሀይል አለው። ቤት ክራይ ቢይዙ የእነሱ ቤት ክራይ የአንድ አመት እኔ ከበር ማድረግ እችላለሁ። በጣም እናመሰግናለን። በጣም ደስ ብሎኛል ስላገዝከኝ ተባረክ። በርቱልኝ። በነገራችን ስምህ አዶናይ ነው ብለኛል። የስምህን ትርጉም ታውቃል? ኢየሱስ ኢየሱስ ማለት ነው። የምን ሀገር ስም እንደሆነ ታውቃል? ሂብሩ ሂብሩ ነው። አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት ነው። በእንግሊዝኛ ደግሞ ማይሎርድ ይሉታል። የሁሉ ኃይል ባለቤት የሆነውን እግዚአብሔርን መውደድ መከተል። በነገራችን ይህንን ስም ከመጥራታቸው በፊት አይሁዳውያን ብዙ ጊዜ እጃቸውን ይታጠባሉ። በጣም ስሙን ስለሚፈሩ፣ በጣም ስሙ ሄቢ ስለሆነ በጣም ያከብሩታል። አዶናይ የሚለውን ስም በጣም ይፈሩታል። በስም ልክ ከእግዚአብሔር ጋር ተዋደድ፣ ውደደው፣ አክብረው። አታከብርም ማለት አይደለም። የምትደግፋቸው የምታነቃቃቸው ሰዎች ሊኖሩ ይችላሉ። ስፕሪቹዋሊ ደግሞ አንተን የሚያነቃቁ የሚደግፉ ሰዎች ያስፈልጋሉ። አይ አንደኛው ክፍለ ዘመን ደግሞ በቃ በጣም ዘመናዊ ሰው ሁን። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሞኝ ነገር መረጠ ማለት ወደ ዘመናዊ ቋንቋ ብናመጣ ሰገጠ ማለት ነው። ስግጥ ያለውን ምን አደረገ? መረጠ። እውቀት አለን ብሎ የሚያምኑትን ሼም ለማስያዝ ምኖችን መረጠ። ሰገጤ፣ ስግጥ። እሱም አለ እኔ ስግጥ ፍምስ። ሰግጡ ያንተ ብራንድ ነው። አዎ፣ ምንድን ነው የምትለው? ሰግጡ፣ ስግጥ፣ ፍምስ። አያችሁ ፈጣሪ አሁን ሰገጤዎችን መረጠ። እንዲህ እያልኩ ነው ለጌታ ለኢየሱስ መሰገጥ። ይሄንን ከዚህ ወጥ እንዲሰራ ነው የምፈልገው። አለም ሁሉ ለኢየሱስ ይሰግጥ። በዚህኛው ዓለም በሰዎች ዘንድ ነው የምትፈምሰው። ስፒሪችዋል ላይፍ ላይ ስትሰግጥ ግን በመላእክቶች ዘንድ ነው የምትፈምሰው። አስደናቂ ሰዎችን ሼም ለማስያዝ ተግብረው፣ ተከተለው። ጎድ ብለስ ዩ። አመስግናለሁ። ተንክ ዩ ሶ ማች።